እንደዚህ ከተበዳይ ጎን ቁመው ስለሚያግዙ ባላፍቶች ደግሞ እውነቱ ሲወጣባቸው ደግሞ እነሱን ማገት፣ እነሱን ማሰቃየት ያው የተለመደ ስራቸው ነው። ቢሆንም ይሄ ወንድማችን ብዙ ጊዜ ያው በእኔ ቪዲዮም ሳም፣ በሌላም እንትና ያለው ጠፍቷል። በጣም በጣም ማለት ነው። ግን ሚኪ እግዚአብሔር ይስጠው። በመጨረሻም እንግዲህ ቢያንስ ልጁ እኮን ባይገኝም ቢያንስ ሰዎቹ እንዳገቱት የትኞቹ ሰዎች እያለ ብዙ እያፈላለገ ነበር። ግን በመጨረሻ ታግቷል ከተባለበት ቤት ሲሄድ፣ እንግዲህ በጣም አስቸጋሪ ነው። ብቻ በእንደዚህ አይነት ስራ የሚሰሩ ወንድሞቻችን ያው እንግዲህ ያው እንደምታውቁት ነው ራሳቸው መጨረሻቸው እንደዚህ ነው የሚሆነው። ራሳቸውን አሳልፎ ነው የሚሰጡት። ጥንቃቄ ያደርጉም። አብዛኞቻችሁ አይታችሁ ከሆነ ምንም አይጠነቀቁም። ሴቱን ብቻቸውን ነው ከካሜራ ማናቸው ጋር ከጀርባ ሰው አለ ምናምን ይላሉ። ግን እኔ ታዲያ ሰው ካለ እንዴት ሊታገቱ ይችላሉ? አሁን እነዚህ ሰዎች ባለፈው ልውልን አይታችኋል፣ ሳያስበው። አሁን ልውል እና ዘላለም በጣም ጎበዝ ሆነዋል። አሁን ላይ ካያችሁ ከጀርባ ሰው ሳይዙ አይንቀሳቀሱ። ምክንያቱም ልውልም አይቶታል፣ ስንት ቀን ሙሉ ታግቶ ከከፍቶች ጋር ታስሮ ያለ ምግብ ያለ ውሃ ሲሰቃይ ስለነበረ ስላየው። አሁን ግን በምንም እኛውም እንትን ሲንቀሳቀስ ከእግዚአብሔር በታች ሰውም አብሮ ይዞ ይሄዳል። አብዛኞቻቸው ካያችሁ አንዳንዶች እንደውም ካሜራማን ራሱ ይዞ አይሄዱም። ይቺ ትንሿ ካሜራ አለች የምትቀርጽ አትመስልም፣ አታስታውቅም። ትንሽዬ እንትን ነገር ናት እና እሷን ይዘው ይሄዳሉ። እራሳቸው መቅረጽ ይችላሉ። ግዴታ ትልቅ ካሜራ ወይም ስልክ ይዘው አይሄዱም። አብዛኞቻቸው በተለይ ይሄ አዲስ እንትን የሚለው ልጅ ስሙ አያዘኝም ግን የቻናሉ ስም አዲስ ነው የሚለው አዲስ ፕሮብ ነው አዲስ ጌስት የሚለው ልጅ ማለት ነው። በሱ ጉዳይ ላይ ራሱ እሱ ልጅ ማንም ሰው እስካሁን ድረስ ያፈላለገው ሰው የለም። ያው ግን በሚኪ ጉዳይ ይሄ በዚህኛው ልጅ ጋር ሚኪም ያው ታውቃላችሁ ሚኪ በሚኪም ብዙም እንትን አትሉም። አሉ እኮ በጣም ብዙ እንለበልባለው ባለው አሉ የነስር አይን ቁጥር ሁለት በጣም ብዙ ናቸው። ግን አብዛኞቹ አይፈላለጉም። ታውቃላችሁ በየራሳቸው እንትን አቅጣጫ ነው እንትን የሚሉት። ግን በጣም የጠፉ ሰዎች አሉ በጣም በጣም ማለት ነው። እንግዲህ እኛ ተከታይ የምንከታተላቸው ማን እንደጠፋ ማን እንዳለ በደንብ እናውቃለን። ሁለት ሶስት ሰው አይደለም በየቀኑ የምናየው፣ በጣም የተለያዩ ሰዎች እናያለን። በነልዑል እና በዘላለም አይነት ስራ የሚሰሩ ወንድሞቻችን ማለት ነው። ግን ሲጠፉ አብዛኞቻቸው ማንም ፈላጊ የላቸውም። ዝም ብላችሁ ካያችሁ፣ አምስት ወር ሙሉ ይሄ ልጅ አሁን በህይወት ይኑር ምን ያድርጉት፣ ማንም ሰው እየጠየቀ የለም። ልጁ የትዶ ይሆን? መፍትሄ ራሱ የለም። እውነት እግዚአብሔር ብቻ የጠብቀው፣ ክፉ ነገር ያደርግለት። ያው እነሱን ለሰው ብለው ነው እንደዚህ እየተሰቃዩ ያሉት። ለእነሱ ደግሞ ፈጣሪ እንግዲህ ይድረስላቸው፣ ሌላ ምንም አልልም። ክፉን ነገር ያደርግላቸው። አንዳንድ ጊዜ ለሰው ብላችሁ እንደዚህ እራሳችሁን አሳልፋችሁ የምትሰጡ ወንድሞቼ በመጀመሪያ የእውነት እናንተ በጣም ደግ እና ሩሩህ ልብ ቅን ልብ ያላችሁ ናችሁ። ለሰው ብላችሁ ነው ራሳችሁን እንደዚህ አሳልፋችሁ የምትሰጡት። ለእናንተ ደግሞ ሰው ለሰው እንደምትጨነቁ የሚያጨነቅላችሁ ሰው ይስጣችሁ፣ ፈጣሪ ይጠብቃችሁ። ከባድ ነው። በእንደዚህ አይነት ሁኔታ ሆናችሁ ራሱ በተለይ ከጎናችሁ ነው ሰው ያላችሁበትን ቦታ ይሄ አቤል ወይም ለበል ባለው እንዳያችሁት በጣም ብዙ ስቃይ ደርሶበታል። አቤልም ከሚዲያም አቤል ራሱ ጠፍቶ ነበረ። ወንድሙን እንደዚያ አስቀይቶበት እናቱን አግተውበት፣ ግን እንደምንም ብሎ ፈላልጎ ካሉበት እያወጣ ነበር እንዳያችሁት ማለት ነው። አብዛኞቻቸው እንደዚህ በቤተሰባቸው በወንድም በተለያየ እንትን እየመጡ እያገቱ ያው ባለሀብት የተባሉ ሰዎች እውነቱ ሲወጣባቸው የሰውን እንትን የሰው ሀቅ የለመዱ የሰው ብር የለመዱ እውነቱ ወቶባቸው እውነቱን እንትን መጋፈጥ አይፈልጉም፣ መበቀል ይፈልጋሉ። በእያንዳንዱ ማለት ነው በእያንዳንዱ በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች ሁላቸው ዝም ብላችሁ ካያችኋቸው ሰውን ማሰቃየት ነው ስራቸው። በቃ ከስራቸው ስተታቸውን እኮን አይማሩም። እውነት ነው፣ ይሄ ስራ የኔ ስህተት ነው እየሰራ ያለሁት ምናምን አይሉም። በቃ ለምን ተሸነፍኩኝ፣ እንዴት የኔ ስም እንዴት እንትን ይላል። በቃ ከኔ በላይ ሰው የለም ብሎ ነው የሚያስቡት። ያው እነዚህ ሰዎች እንግዲህ በመጨረሻም የራሳቸው ለሰው የሚቆፍሩት ጉድጓድ ራሳቸው ነው የሚገቡበት። ግን ልቦና ይስጣችሁ የእውነት እንዴት እንዴት አይነት ሰው ነው ያለው? ቢያንስ እኔ አንዳንድ ነገር የምነግራችሁ ነገር ቢኖር እንደ በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ ሰዎች ብትፈላለጉ ደስ ይለኛል፣ የእውነት አንዱ ሲጠፋ አንድ ሰው ቪዲዮ አለቅ ብሎ አንድ ሳምንት አይደለም አምስት ወር ይቅርና አንድ ሳምንት እንኳን ሲጠፋ በሰላም ነው ወይ በጤናው ነው ወይ ብሎ ሰው እንትን ይላላ። ግን አብዛኞቻቸው ዝም ብላችሁ ካያችሁ የራሳቸውን እንትን ነው የሚሄዱት እንጂ ሰውዬው ጠፋ ወይም የት ሄደ ምናምን ብለው አይፈላለጉም። ግን ሞት ደግሞ ቢፈላለጉ የተሻለ ነው። ልክ እንደዚህ ወንድማችን ብዙም ሰው ጋር አይቀራረብም፣ ብቻው ነው የሚሰራ፣ ብቻው ነው እንትን የሚለው። ብዙ ስቃይ ደርሶበታል ልጁ ራሱ። ብቻ አስቸጋሪ ነው። ብቻ እግዚአብሔር ይጠበቃቸው ባሉበት። በጣም ምን እንጃ። አንዳንድ ጊዜ ስታስቡት ወዴት ይሄን ነው ትላላችሁ። ልቦና ይስጠን ለሁላችንም፣ ልብ ለለለን ልብ ይስጠን ቀልብ ይስጠን። ባሉበት እንግዲህ እግዚአብሔር ይጠብቃቸው፣ ክፉን ነገር ያረቅላቸው። በጣም አስቸጋሪ ነው። ከሰው ጋር ስትኖሩ ፈተና ይበዛባችኋል። በየሄዳችሁበት የሆነ እንቅፋት አይጠፋም። እና እግዚአብሔር ይጠብቃቸው ወንድሞቻችን እነሱ ለሰው ብለው ነው እንደዚህ እየታገሉ ያሉት። ለሰው እንደሚጨነቁ እንግዲህ እግዚአብሔር ለነሱም ያስብላቸው፣ እግዚአብሔር ይጠብቃቸው እንላለን። ክፉ ነገር አያሰማንም። ማንም ሰው ቢሆን ማንም ማንም ክፉን ነገር እያደረገለት ያው ለሰው ብሎ መሰቃየት የለባቸውም። በእርግጥ ግን አንዳንድ ጊዜ ደግሞ ራሳቸውን ትጣል አድርገው ለሰው የሚሯሯጡ ሰዎች ሞኝነት ነው እውነት። ማንም ሰው የራሱ ነፍስ አለዋ። ነፍሴ እንትን እስከምትል ድረስ ያሳዝናል ግን። ለሰውም መቆማቸው ጥሩ እንዳለ ሆኖ ለራሳቸው ቢያስቡ የተሻለ ነው። እየተፈላለጋችሁ በያላችሁበት እንግዲህ እግዚአብሔር ክፉ ነገር ያርገላችሁ እኔ አሁን በፊት ልውልና ዘላለም ጋር ስትመጡ አብረው አይሰሩም ነበር የየራሳቸውን እንትን ጓደኛ ማቾች ቢሆኑም እንደዚህ አሁን ተጋግዘው ምናምን ሲሰሩ ደስ አይሉም፣ በጣም ደስ ይላሉ። አብዛኞቻቸው በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች በቃ የራሱ የራሳቸውን ነው እንጂ እንደዚህ እንትን ሲደርስባቸው የሆነ ነገር ብዙ ጊዜ አይደጋግፉም፣ እና እንደዚህ አይነት ስራ ደግሞ ያው በሰው ወንጀል እንትን ብለው ስለሚገቡ ሰዎች ደግሞ እንዳያጠቋቸው፣ ቢያንስ አብረው ተጋግዘው የሆነ እንትን ሲመጣ፣ አሁን ይሄ ልጅ የት ይውል፣ ማን ያግተው፣ ወይ የት ምን ብቻ ምን ይድረስበት? ማንም ሚያውቅ ነገር የለም። ምክንያቱም ጓደኛ ያለ አይመስለኝም። ምን አውቃለሁ እኔ። ቢያንስ አቤል ቢጠፋ ወይም ለበል ባለው ቢጠፋ አለ የነስራይን ቁጥር ሁለት አለ ሌላም እንደዚህ እንትናም ብዙ ናቸው። እነሱ ቢያንስ ይፈላለጋሉ። አቤል ባለፈው ጠፍቶ ሳለም እንትናም፣ ያው በእናቱ ጠፍታ ሳለ በመጨናነቅ ምናምን ብቻ ወንድሙም እንደዛ ሲሆንበት ብዙ ከጎኑ አይጠፉም ነበረ። የነስራይን ቁጥር ሁለትም ሌሎችም እንደዚህ አብረው እንትን ይላሉ። ግን ደግሞ እንደዚህ ተመተጋገዛቸው ጥሩ ሁኖ ሳለ ደግሞ አብዛኞቻቸው ደግሞ በፍጹም እንትን አይሉም። የራስ የራሳቸው የሚሰሩ እንደዚህ ደግሞ ትንሽ የሚጎዱ ይመስለኛል። ልክ እንደዚህ ልጅ አሁን ልጅ ቤት እንደሄደ ምን ይደረስበት? ከፈጣሪ ውጭ ምንም የምናውቀው ነገር የለም። ብቻ እግዚአብሔር ይጠብቃችሁ እንግዲህ ምንም ማድረግ አይቻልም። ፈጣሪ ይጠብቃችሁ፣ ክፉን ነገር ያርቅላችሁ። ከባድ ነው። በጣም በጣም አስቸጋሪ ነው። እግዚአብሔርን አንዳንድ ጊዜ ግን ለሰው ስትሮጡ ደግሞ ራሳችሁን አሳልፋችሁ እንደዚህ እንትን የምትሉ ሰዎች ብቻ በጣም እኔ እንጃ። የእውነት ለራሳችሁም ልክ ለሰው እንደምትጨነቁ ለራሳችሁ ሕይወት እኔ በጣም ይገርመኛል እኮ ኮሜንት የምትጽፉት ሰዎች እንዴት ለሰው እንደምትጨነቁ ታያላችሁ። ግን እነሱ ለራሳቸው እንትን እናንተ እንደምትጨነቁ እነሱ አይጨነቁም። በፍጹም ምንም ነገር አይመስላችሁም። በቃ በጣም እኔ እንጃ ብቻ ከባድ ነው። እኔ እንጃ የምናየው ነገር በጣም አስቸጋሪ ነው። በየቦታው ወንጀልም እየተስፋፋ እየተስፋፋ ነው የሚመጣው እንጂ ምንም እየቀነሰ አይደለም። ልብ አተዋለ። ሰዎቹ በሙሉ በቃ ገንዘብ ገንዘብ ገንዘብ ገንዘብ፣ የሰው ልጅ እርከሷል። የሰው ልጅ ረክሷል። ህይወት ረክሷል። ገንዘብ ተወዷል። ያሳዝናል። ግን ምን አይነት ጊዜ እንደደረስን ጊዜው ሳይሆን ሰው ነው የተበላሸው። እና ባካችሁ እስኪ ሼር እያረጋችሁ እስኪ ይሄ ወንድማችን እንዲገኝ ፕሊዝ ሼር አድርጉ። እስኪ ቪዲዮ ቢያንስ እናንተ ስትገቡ እንኳን ሼር እያረጋችሁ ለብዙ ሰው ተደራሽ እንዲሆን ላይክ እያረጋችሁ ጀምሩ። ላይክ ስታርጉ ቪዲዮ መታየት ይጀምራል። ላይክ ካላረጋችሁ ደግሞ እንትን አይልም ማለት ነው። ቶሎ ሼር ዩቲዩብ ራሱ ሼር የሚያደርገው እናንተ ላይክ ሼር ስታደርጉ ነው። እና ስትገቡ ላይክ አድርጉ በፍጹም ላይክ ስታደርጉ አትውጡ ማለት ነው። ወንድማችን እንግዲህ በሰላም እንዲገኝ ጸሎት አድርጉለት፣ ምንም ነገር እንዳይደርስበት። ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ጀምሩ ለምታበረታቱ የሄድ ወንድሞች ከልብ ነው አመሰግነው። ሰላም ፍቅር ተመኛላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ቪዲዮውን ላይክ በማድረግ ጀምሩ። ባይ ባይ